ረመቱላይ በረካቱ ድና የተከበራችሁ የቲቪ ቻናል ቤተሰቦች ምትናችሁ ደህና ናችሁ? ጋር ሁሉ ሰላም። አልሐምዱሊላ ቅድም ወይ ወይበ ያሰራሁላችሁ፣ አሁን ደግሞ የተራስ ጨርቅ ጀላሽ መጥቻለሁ። ይሄ እንዳለ ለኢዴ የተሰራ ነው። እንግዲህ ይሄ ወደ አሶሳ የሚላክ ነው። እዚህ ጋር እንደምታዩት ይሄ ደግሞ ወደ አዲስ አበባ ነው። እነዚህ እነዚህ ወደ አዲስ አበባ የሚላኩ ናቸው። ጅማ የሚላክም አለ። እንግዲህ የብዙ ሰው ትዕዛዝ ነው። እዚህ ጋር እንግዲህ ያው ቦታ ጠበክም ስላለ መፈረሽም ደክሞኛል። ስራ ላይ ነው የዋልኩት በፊት ነው ወደ ቤት ተመልሼ አሁን ተመልሼ ደግሞ ወደ ስራ ቦታ ገብቻ ለ ከፍሳ በኋላ ከምሽቱ አራት ሰዓት እያለ ነው እንግዲህ ስራ ቦታ ላይ እዚህ ጋር እንደምታየት ያው አሁን ወደ አሶሳ የሚላከው ነው። ትራስ ጨርቅ አለው ቁርጥራጭ ይሄ የሶፋ ቁርጥራጭ ነው። እንደምታየት በጣም ያምራል። እንግዲህ አርባ ሴንቲ በአርባ ሴንቲ ነው። ወደዚህ ስንመጣ ደግሞ እቺ የቡፌ ቁርጥራጭ ናት። ለቲቪ ስታንድም ትሆናለች ሰላሳ ሰላሰ ሴንቲ እንደገና እዚህ ጋርም ደግሞ አላት እንደምታዩት፣ በጣም ያምራል። እንግዲህ የቁጥቁጥራች ይህም የሶፋ ነው። ውዴት ቤተሰቦች እንግዲህ ቪዲዮን ከመጀመሪያችሁ በፊት ላይ ካደረጉ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ ቻናሉን አሳድጉልኝ ላቸኋለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ ቤተሰብ ሆኖ አዳዲስ ቪዲዮ እንዲደርሳችሁ። በጣም የሚያምር ትራስ ጨርቅ ሌላችሁ ቀርባለሁ። ይህም እንግዲህ ወደ አዲስ አበባ የሚላክ ነው። እንግዲህ ተካያቅ ቅያሬ ያለው የትራስ ጨርቅ አለው። ብዙ ማቴሪያል አለው፣ ግን እኔ በጣም ስለደከመኝ እንደው ከሚቀርብ ብዬ ነው ቪዲዮ መስራት ያስቆጥላችኋለሁ። ይሄ ወደ ሱሳ የሚላከው ነው። እንደምታዩት በጣም ያምራል። ሲሊቨር በቤጅ ከለር ነው። ውድ ደንበኞች፣ ይሄ ደግሞ ባለ ፍላወር ወይም ባለ አበባው የምንለው የትራስ ጨርቅ ነው። ይህ ትራስ ጨርቅ በባለፈው በቤጅ ከለር ብዙ ሰርቼ የላችሁ ነበረ፣ ግን ቤጅ ከለሩ ጠፍቷል። አሁን ያለው ይሄ እንትኑ ዶቃና ዶቃ አረንጓዴ ሲሊቨር አለው አሁን ላይ ማለት ነው። ሌላው ግን አልቋል። ይህም ደግሞ ወደ ጅማ የሚላክ ነው። ይሄ ወደ ጅማ የሚላከው እንግዲህ ሁለት አይነት ትራስ ጨርቅ አዛኛለች እዚህ ጋር እንደምታዩት ይሄ አረንጓዴ በአዲሱ ጨርቅ መሀል ፒኮክ ቤጅ የተሰራ ነው። እንግዲህ ቱ ቤት ቤተሰቦች፣ ይሄም እንደነገርኳችሁ ወደ አዲስ አበባ ምሄር ነው። አስራ ሁለት ትራስ ጨርቅ ነው ትዛዙ ላችኋለሁ እናንተ በፈለጋችሁት መጠን በፈለጋችሁት ዲዛይን በፈለጋችሁት ሳይዝ አናግሩኝ እኔ ሰራላችኋለሁ ማለት ነው። ዋጋ ለማወቅ እንግዲህ ይህ አብዛኛው እነዚህ አራት ከምሳ ናቸው። ከዚህ ባለ አበባው ውጭ ባለ አበባው ይሄ ብቻ ነው አምስት መቶ ብር። ለምን ይሄ አርበ ጠባብ ስለሆነ ነው። ጨርቅነቱ ኳሊቲ ሆኖ ተለያይቱ ሳይሆን ጨርቅነቱ ኳሊቲ ነው። ሁሉም ጥራቱን የጠበቀ ነው። ግን ይሄ ዋጋ የሚለየው ነገር እዚህ ጋር ይሄ አርበ ጠባብ ነው፣ ፍላወሩን ተጠብቆ ስለሚሰራ በጣም ብዙ ወዳቂ ጨርቅ ስለሚኖረው ነው አምስት መቶ ብር የሚሆነው ለዛ ነው። እላችኋለሁ እንግዲህ ውዴት ቤተሰቦች ሼር ሼር አድርጉ። እላችኋለሁኝ በትህትና ጠይቃችኋለሁ። ይህም ደግሞ ኦሞ ሲሊቫር በፒኮክ ጥቁር በፒኮክ የተሰራ ነው። አብዛኛው እንግዲህ አሁን መስራት ያስኩት ፒኮክ ነው። እንግዲህ ትዛዝ እንግዲህ ውድ ደንበኞቼ በጣም ወደውታል። እንግዲህ ይህን ፒኮክ አልጋ ልብስ ምሰርችበት አለሁ፣ የትራስ ልብስ ምሰርችበት አለሁ። እንሻአላህ አሁንም አልጋ ልብስ አለኝ በፒኮክ ማሳያችሁ ነው የሚሆነው። እንግዲህ ውድ የኢትዮ ቤተሰቦቼ ማንኛውንም ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው የሚሆነው። እንግዲህ አረቢያ መጅልስ ጭምር ማንኛውንም ላችኋለሁ። እናንተ ደግሞ ላይክ ላይክ እያደረጋችሁ ቻናሉን አሳድጉልኝ። በጣም ደክሞኛል። እንግዲህ ዛሬ በስራ ቦቷ ቦታ ኢንሻ አላህ ኢንሻ አላህ አላህ በሰላም ያልተሰና፣ እንግዲህ በዓለም እየደረሰ ነው፣ 15 ቀን ተንስተል። እንግዲህ ረመዳን ከወዲሁ ዝዙላችኋል። አብዛኛችሁ አሁን ያው ተሰርቶ የተቀመጠ ያለ ይመስላችኋል። ተሰርቶ የተቀመጠ የለም፣ በትእዛዝ ነው የሚሰራው ማለት ነው። የሁሉም ምርጫ ይለያያል፣ ከለር ዲዛይን፣ ሁሉም ስለሚለያይ በትዕዛዝ ነው። ቀብድ ትልኩልኝ ያላችሁ ያው እኔ እየሰራሁ እልክላችኋለሁ ማለት ነው። ኢንሻአላህ ለበዓል ይደርስላችኋል። ግን ከዚህ ቀን አሁን 15 ቀን ተንስቷል፣ እንግዲህ አምስት ቀን ምናምን ከቀረው አሁን ወደ አዲስ አበባ ምናምን ያላችሁ ካዘዛችሁ አይደርስላችሁም። አሁን እዚህ ሁለት ቀን ሶስት ቀን ውስጥ ማዘዝ ትችላላችሁ። ከዛ በኋላ ግን አይደርስላችሁም ማለት ነው። ውድ ደንበኞቼ እና እንግዲህ ያልዘረዘርኩትም ካለ እንግዲህ እናንተ ያው በውስጥ አናግሩኝ ላችኋለሁ። አለሁን እዚህ ውስጥ የረሳሁት ካለ በውስጥ አስታውሱኝ። ስልክ ቁጥር እንግዲህ 0931619096 በዚህ ይገኛለሁ። እንግዲህ ቀጥታ መደወል ከፈለጋችሁ በዚህ ታገኘኛላችሁ። ኦንላይንም በዚሁ ነው የምጠቀመው። ኢሞ፣ ቴሌግራም፣ ዋትሳፕ በዚህ ቁጥር ነው የምጠቀመው። እንግዲህ እኔ የምገኘው አድራሻዬ ወሎ ከሚሴ ነው ኢትዮጵያ ውስጥ ማለት ነው የስራ ቦታዬ አረፋ የገበያ ማዕከል አርባ አንድ ቁጥር እገኛለሁ። መታችሁ በአካል ማዘዝ የምትፈልጉ ማዘዝ ትችላላችሁ። እንዲሁም ደግሞ በኦንላይን ማዘዝ የምትፈልጉ ማዘዝ ትችላላችሁ። እንግዲህ ወዴት ቤተሰቦች፣ የተለያዩ አረቢያን መጅሊስ ጭምር ማንኛውንም የወየባጭስ የማቀርብላችኋለሁ። እንግዲህ እናንተ ቤታችሁ ሁላችሁ እዘዙ። ኢንሻ አላህ እንግዲህ ይመጣላችኋል ማለት ነው። ባላችሁበት ቦታ የሚደርሳችሁ ነው የሚሆነው እንግዲህ እላችኋለሁ ውድ ደንበኞች እንግዲህ የተለያዩ አቀርብላችኋለሁ ብያችኋለሁ። ለእናንተ ይጠቅማል ብዬ የማስበውን ቪዲዮ በሙሉ ወደ እናንተ ሼር ነው ማደርግላችሁ። ለዛሬ ያስኩት ቪዲዮ ይህን ይመስላል። እንግዲህ ስለተከታተላችሁን በጣም አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ